ጌቱን ከተቀበላችሁ እንሄዳለን። ቤተሰብ ቤተሰብ እንግዲህ ዛሬ አብረ ሸሮታ ዳኒ ጽጌ ሆኖ በድጋሚ ተመልሰው መጠዋል ማለት ነው። ዳኒ ያሰበው ትልቅ ሴራ ምንድን ነው? አንድ ቃል ሲናገር ሰምቻለሁኝ። ምንድን ነው እሱም ወደ ዱባይ አብሬያችሁ ከሄድኩኝ የድሮ ፍቅሬ እንዳይገረሽብኝ ፈርቼ ነው አልሄድም ብሎ በጣም ተገልግሎ ምናምን። ሩታ እንዲሁም ደግሞ አብርሽ ጽጌ ሆነው እንግዲህ የግድ አብረን መሄድ አለብህ እያሉት ይገኛሉ ማለት ነው። እሱም ደግሞ መሄድ እንደማይፈልግና ፍቅሩ ሊያገረሽበት እንደሚችል እየተናገረ ነበር። እችን ቃል በደንብ አስመሬባትን የመጣውት ዳኒ አሰበው ሴራ ምንድን ነው? እቅዱ ምንድን ነው? ዱባይ ከሄደ በኋላ በአብርሽና በሩታ ህይወት ላይ ከዚህ በኋላስ ምን ሊያደርግ አስባል? ጽጌ ስለምንድን ነው ይህን ያህል አብዝተው የቀረቦቻቸው? የእውነት ጓደኛ ስለሆኑ ነው ወይስ ደግሞ ያሰቡት ያቀዱት ሴራ አለ የሚለውን ነገር እንግዲህ በነብ ሀሳብ ሰጠን እናወራበታለን ማለት ነው። ለአብርሽና ለሩታ ስንል ዋጋ እንከፍላለን። አብርሽና ሩታን መቼ ማንተዋቸውም። የሆነ ነገር ሲፈጠርም ቀድመን ማወቅ ያለብን ወይም ደግሞ ቀድመን እንዲ ልፈጠር ነው ብለን ግምታችን የምናስቀምጥ፣ እንዲጠነቀቁ የምናደርገው እንግዲህ እንደሚታወቀው እኛ ነን ማለት ነው እንግዲህ በመጀመሪያ እንዴት ናችሁልኝ? ውድ ቻናል ቤተሰቦች ብያላችሁበት ሰላማችሁ ይብዛ። አሁን ዛሬ የመጡበት ቪዲዮ አለ። እንደሚታወቀው አብርሽና ሩታ ቀለበት ለማድረግ እንግዲህ ፕሮግራማቸውን አዘጋጅተው ጨርሰው የሚቀበላቸውን ሰው ብቻ ነው እየጠባበቁት፣ ወይም ደግሞ ቀናቶችን ብቻ ነው እየቆጠሩ የሚገኙት። እነሱ ብቻ ሳይሆን ተመልካችም እንግዲህ ኖችን እየቆጠሩ እየቆጠረን ሁላችንም እንገኛለን ማለት ነውና ዛሬ ላይ ግን በድንገት የሆነ ነገር እንግዲህ ትናንትና ዳኒ እንደምታውቁ ታመመኝ ብሎ መጦ ነበረ። አብርሽም፣ ሩታም ጽጌም በጣም አዝነውለት ነበረ። ሌሎችም ማለት ነው አንዳንዶቻችሁ እንግዲህ አውቆ ነው ዳኒ የእውነት ታሞ ምናምን ሳይሆን እያስመሰለ ነው ምናምንም ስትሎ የነበራችሁ ሰዎች አላችሁ። ለህመሙ ምንም ማለት አይደለም፣ ግን ደግሞ የታመመበት ምክንያትም ዳኒ አብርሽ ተናግሯል በእኛ ምክንያት የጥፋተኝነት ስሜት የጸጸት ስሜት ተሰምቶ ነው የታመምከው። ስለዚህ እንደዚህ መሆን የለብንም፤ ምክንያቱም በቃ ያለፈው ነገር ሁሉ አልፏል፣ ይቅር ተባብለናል እና ወደ ድሮ ጓደኞችነታችን እንመለስ ነው እያለ የሚገኘውና ጥሩ ነገር ነው ይቅር መባባላችሁ። ከመጣላት ከጸብ ከጭቅጭቅ ይሻላል። እንደዚህ መሆኑ ግን ደግሞ የእውነት ዳኒ ተጸጽቶ ነው ይህ ነገር እያደረገ ያለው ወይም አብሮ እውነት ግን የአብርሽና የሩታን አንድ መሆን ፈልጎት ነው መስማማታቸውን፣ መታረቃቸውን፣ አንድ መሆናቸውን አስቦት ፈልጎት ነው ወይስ ደግሞ ምንድን ነው እየታሰበ ያለው ነገር? ምንድን ነው የዳኒ ነገር፣ ምንድን ነው? እኔ በአጭሩ ሀሳብ ስጭበት የዛሬውን ቪዲዮ አይደለም እኔ ከዚህ በፊትም የሰሩትን ቪዲዮ አንድ ቀን ተቀብየው አምኝበታል። አላቅም። ለምን መሰላችሁ? ብዙ ሰዎች ተናግረዋል። ትናንትና ቲክቶክ ላይ አብርሽን በጣም በቃ ወቅት ሰዎች በጣም ብዙ ነገር ተናግሯል። ምንድነው የተናገሩት ነገር? እባካችሁ ሊጥም እያወካችሁ ሹሮም እያንተከተካችሁ ሆኑ ምንም እያላችሁ ልብስ እያጠባችሁ ሚሆን ሁለታችሁ ብቻ ኑ ሁሉን የፈለጋችሁትን አይነት ቪዲዮ ልቀቁልን። እኛ እናያችኋለን፣ እንሰማችኋለን፣ እንከታተላችኋለን። ግን እባካችሁ ሶስተኛ አራተኛ ወገን ሰው አታስገቡብን። በተለይ ደግሞ ዳኒንና ጽጌን እባካችሁ ሌሎቻችሁ በቃ ለብቻ ኑ እያሉ እየተማጸኑ ነበር። ያ የሆነበት ምክንያት ምንድን ነው? ሶስተኛ ወገን አራተኛ ወገን ከገባ በኋላ የተፈጠረውን ነገር ሁላችንም የምናውቀው ነገር ነው እና ብዙ ሰዎች በዚህ አይነት ነገር በዚህ አይነት ሁኔታ ብቻ በአንድ ላይ ብዙ ሰው ሲመጣ ከና አብርሽ ጋር ነገር እንደሚመጣ ስለሚታወቅ ብዙ ሰዎች የሰጉት የፈሩት ነገር ነው። ሀሳብ አስቴ ሲሰጡት ነበር። አብርሽ ቁጭ ብሎ ከሀስ ከፍ እየሰማቸው ነበር። ብዙዎቹ እያለቀሱ ራሱ ማለት ነው ብዙዎቹ ብዙ ነገር ተናግረዋል እና ይሄ ነገር ግን ሊቆም ለምን እንዳልቻለ አብርሽና ሩታ ቆም ብሎ ለምን ሊያስቡ እንዳልቻሉ ወይም ደግሞ ይሄን ነገር ከዳኒ ከጽጌ ለምን መራቅ እንዳልቻሉ እማውቀው ታሪክ የለም ግን ደግሞ አሁንም አስቡት። ዳኒ ተመልሶ ድጋሚ አላውቅም ዱባይ ሊሄዱ ተሰብስበው ጽጌም አለች አልሄድም ብሎ ነበር ትኬት ልቁረጥላችሁና አልሄድም ብሎ ነበር። ግን ደግሞ ጽጌ አንተ ካልሄድ ከአይደብራል ጥሩ አይደለም ምናምን ነገር። ስለዚህ አብርሽና ሩታም አምነውታል መሄዱን። ይሄድ፣ ችግር የለውም። እንደ ጓደኛ እሱ ብቻ ሳይሆን ማንኛውም ሰው አብርሽ ሩታን የሚያቀሰው እኛን የሚያቀሰው መጦ ፕሮግራሙን መሳተፍ ይችላል። መጦ ከእኛ ጋር ጥሩ ጊዜ ማሳለፍ ይቻላል። በራችን ክፍት ነው፣ ፕሮግራሙን ክፍት ነው። ብቻ የሚመጣ ሰው ይንገረን፣ ስልካችን ይቀበል ብሎ ስልክ ቁጥር አስቀምጧል። መሄድ ይችላል፣ ችግር የለውም። መሄዱ አይደለም ግን ደግሞ እነዚህ ልጆች ከአብርሽ እና ከሩታ የማይረቁ ከሆነ ሰው መጣ ነገር መጣ ነው። በቃ ባጭሩ ልነግራችሁ የምችለው ነገር ይቅርታ ለዳኒም ለጽጌም መጥፎ አመለካከት መጥፎ አስተሳሰብ የለኝም። ጥሩ ልጆች ናቸው፣ አራዳ ናቸው፣ የከተማ ልጆች ናቸው። እነሱን በጣም ከነ አብርሽ ከነ ሩታ ቀድሜ ነው የማውቃቸው። ይህን የምከታተለው ገና ጩጬ ዳኒ በጣም ገና ጥቁር ቀጫጫ ቀርጫዋ ጽጌም ቀጫጫ አጭር የነበረች ጊዜ ነው የምከታተላቸው፣ በፊት ማለት ነው። ሚዲያው ላይ እኔ ለረጅም ጊዜ ቆይቻለሁ። ሚዲያ ላይ መጥቼ ባልሰራም የዩቲዩብ ፍላጎት ነበረኝ፣ ግን አከፋፈቱን በሰዓቱ አሰራሩን እንዴት እንደሆነ ስለማላቅ አልሰራም ነበር። የራሴን እንጂ ሰውን ስከታተል ነበር። ማን ምን እንደሆነ ማን ከየት ተነስቶ የት እንደደረሰ አውቃለሁ፣ ለእያንዳንዳቸው ማለት ነው። ሁሉም ስለ ሁሉም አውቃለሁ፣ እና ጥላቸው የለብኝም። በአጭሩ በቃ የመጡበትን መንገድ ስለማቅ ያሳለፉትን የህይወት ጉዞ ስለማቅ አብርሽና ጽጌ ማለት ጽጌና ዳኒ ጥሩ ነገር ቢገጥማቸው ጥሩ ህይወት ቢኖሩ ደስ የሚል ኑሮ ቢኖራቸው ደስ ይለኛል። እየኖሩም ነው። ግን ደግሞ በአብርሽና በሩታ ህይወት ውስጥ ያደረጉትን ነገር መቼም አእምሮ ላይ ላጠፋው አልችልም። እነሱ ከመጡ በኋላ በጣም ብዙ ነገሮች ተፈጥረዋል። ብዙ ነገሮች ተብለዋል። ብዙ ስሞች ተሰጧቸዋል። በቃ አብርሽና ሩታ የሌለባቸውን ስም የሌላቸውን ማንነት እንዲኖራቸው አድርገዋል። በብዙ ነገሮች አስገምተዋቸዋል። ብዙ ነገሮችን አጥፍተዋል ማለት ነው። ቅድምና መልላችሁ ፈልጌ ነው። የወጋ ቢረሳ የተወጋ የረሳ የሚባል ነገር አለ። አላውቅም በውስጣችን ቂም የምንይዝ ጥላቻ አይኖርብን። ዳኔን ና ጽጌን ጥሏቸው ወይ ደግሞ ምናም ብዬ አይደለም። ግን ማለት ከስህተታቸው የሚታረሙ አይነት ልጆች አይመስለኝም። አውቀው የሚሆን ሳያውቁ በአብርሽና በሮታ ህይወት ውስጥ ያልሆነ ነገር አድርገው እነሱን ለማጋጨት ወይም ደግሞ በመሀል የመግባት አይነት ነገር አለ። እኔ ከተሳሳትኩኝ አርሙኝ። ቅሬታዬን ስጋቴን ነው እዚጋ እያስተላለፈው መግ እኔ ከደረሰ በኋላ ወይ እንደዚህ ሆነ እንደዛ ሆነ በማውካት መጋገር ሳይሆን ከመድረሱ በፊት ጥንቃቄ እንዲያደርጉ ነው ለሁሉም ሰው የምናገረው። የኔ ደስ የሚለው ቪዲዮዬ እሱ ነው። ከመድረሱ በፊት ነው። ከደረሰ በኋላማ ሁሉም ሰው ምናምን እየየ ምናምን ይላል። ስለዚህ ትናንትና እስከ ጥግ ድረስ አብርሽን እባክህ ብለው ለምኖታል ብዙዎቹ። ቁጭ ብዬ እኔ ቲክቶክ ስከታተል ነበረ። የአብርሽና የሩት አድናቂዎች ገብተው እባካችሁ ሁለታችሁ ብቻ ኑ ሌላ ሰው አትጨምሩብን ብለዋል። እና እንግዲህ የቀለበት ፕሮግራማቸው በሰላም ተጠናቆ በሰላም እንዲመለሱ እመኛላቸዋለሁ። ትልቁ ምኞት የሱ ነው፣ ደግሞም እግዚአብሔር ያሳካዋል። ግን እነዚህ ልጆች አሁንም ቸልተኛ የሚሆኑ ከሆነ ሶስተኛ ሰው አራተኛ ወገን እያስገቡ የሚሄዱ ከሆነ መኑ ጥሩ ያልሆነ ነገር ነው የሚፈጠረው። በቃ ማለት ጽጌም ዳኔም ጓደኛ ሆኖ ችግር የለውም፣ ግን ደግሞ ገደብ ሊኖራችሁ ይገባል፣ መስመር ሊኖራችሁ የምታሰምሩት ነገር በቃ ከዚህ እስከዚህ እንዳያልፉ ይሄ እስከዚህ እስከዚህ ቀይ መስመራችን ነው ብለው አብረሽና ሩታ ለራሳቸው የማያስቡ ከሆነ ሩታ ራሱ በጣም ደክሞኛል ብላለች። በቃ በየቀኑ ምን ሊፈጠር ነው? ምን ሊሆን ነው? የሆነ ሰው ሲመጣ ምን አይነት ችግር ሊመጣብን ነው? ምን ሊሆን ነው እያልኩኝ ስጨናነቅ መኖር አልፈልግም ብላለች። ይሄንንን ልላችሁ የምችለው ሶስተኛ ሰው አራተኛ ሰው በዙሪያችሁ በአካባቢያችሁ ካለ ይሄ ነገር መፈጠሩ አይቀርም፣ ወይም ደግሞ ስጋት መምጣቱ አይቀርም እና ዳኒ ጽጌ ልነግራችሁ የምችለው ነገር ምንድን ነው ትሄዳላችሁ ግን እችን የተናገራት ነገር ለራሳት አልቻልኩም። ምክንያቱም በእርግጥ እዛ ያለች ዱባ ያለች ልጅ አለች፣ ስለዚህ እሷን ሳይ ፍቅሬ እንዳያገረሽብኝ እያለ ነበር። እና አብረሽ ደግሞ ምንም የሚያውቀው ታሪክ የለም፣ ምንም የሚገምተው ነገር የለም። በትልልቅ ሰርጎች መሀል እኮ ትንንሽ ሰርጎች አይጠፉም ነው እያለ ቀልዶ ስቀው ያለፉት። ግን ደግሞ ይሄ ማለት ምን ማለት ነው ብለው ቆመ ብሎ ተጠራጣሪ መሆን ጥሩ ነው። በአጭሩ ማለት ሰውን ሁሌ መጠራጠር ሰውን በመጥፎ ዓይን ማየት ጥሩ አይደለም፣ ግን ሀምሳ ሀምሳ ነው መሆን ያለባችሁ። የሆነ ሰው የሆነ ነገር ሲናገር ያ ነገር ይሄ ምንድን ነው ብለው ቆም ብለን ካላሰብን እኛ ነው የምንሸወደው። ነገሮች ከደረሱ በኋላ ወይን የየየ ምናምን ቢባል ደግሞ በሰው ሀገር ነው የምትሄዱት። የሰው ሀገር ህግ አለ፣ ብዙ ነገሮች አሉ። ያ ነገር ደግሞ የሆነ ስህተት እንኳን ቢፈጠር ሩታም አብርሽም የማይሆን መንገድ ውስጥ ሊገቡ ይችላሉ። ለዳኒም ጥሩ አይደለም። ብቻ በአጭሩ ሌላችሁ የምፈልገው ነገር እዛ ከሄዳችሁ በኋላ መጥፎ ነገር እንዳይፈጠር ራሳችሁን ጠብቁ። ራሳችሁን በቃ ፈትሹ ሁላችሁ እና ጽጌና ዳኒ አስተላልፍላችሁ የምፈልገው መልእክት እነዚህ ልጆች ለዚህ ፍቅር ብዙ ዋጋ ከፍሏል። ምናልባት እናንተ ዛሬ ይሆናል የመጣችሁት፣ ምናልባት ዛሬ ነው ያያችኋቸው፣ ምናልባት ስለ አብረሽና ስለ ሩታ የሰማችሁት አሁን በቅርቡ በዚህ ሁለት ሳምንት አንድ ወር ውስጥ ሊሆን ይችላል ምን የምታውቁት ነገር ላይኖር ይችላል፣ ግን ለዚህ ፍቅር ብዙ ዋጋ ከፍሏል። በተለይ ደግሞ ሩታ በጣም ያልሆነችውን ሆናለች፣ በቃ በጣም ታማለች፣ አልቅሳለች፣ ብዙ ነገር ሆናለች። እና ይህን ፍቅር አልጋ ባልጋ ሆኖላቸው የመጡት ነገር አይደለም። እና እባካችሁን ብዙ ዋጋ የከፈሉለትን ፍቅር በአጭር እንዳታስቀሩባቸው አደራ። እነሱ ተሳስተው የማይሆን ውሳኔ እንኳን ቢወስኑ ለማስተካከል እንጂ ለማፍረስ፣ ለማበጣበጥ በመሀላቸው ለመግባት አትሞክሩ። በፊት የሰራችሁትን ስህተት ድጋሚ ለመስራት አትሞክሩ። በእርግጥ አንድ ሰው አጥፍቶ ጥፋቱን አምኖ ይቅርታ መጠየቁ ጥሩ ነገር ነው። ግን አንድ ሰው ሶስት አራቴ ከሆነ ይቅርታ የሚጠይቀው አስር ጊዜ እያጠፋ አስር ጊዜ ከሆነ ይቅርታ የሚጠይቀው ያ ሰው ከስህተቱ ይማራል ብዬ አላስብም። አንዴ ቢያጠፋ፣ ሁለቴ ቢያጠፋ እሺ ይቅርታ ይጠይቅ እንቀበለው፣ ሶስቴም ቢያጠፋ እሺ። ግን ከዛ በላይ ደግሞ እያጠፋ የሚመጣ ሰው እያወቀ ስለሆነ በቃ ያን ሰው ይቅርታ ለማድረግ ራሱ ከባድ ነው፣ ማመንም አለብን ብዬ አላስብም። ይህንን ልል የምችለው አብርሽና ሩታ ደስታችሁን ያብዛው ፍቅራችሁን ይጨምርላችሁ። ብዙ ነገሮች እንግዲህ አሳልፋችኋል። አሁን ደግሞ የመጨረሻው ስቴፕ ላይ ወይም ደግሞ አንድ ስቴፕ ብቻ ከፍ እያላችሁ ትገኛላችሁና መጨረሻውን ያሳምርላችሁ። እኔ እንደ ነፍሰ ጡር ቀን እየቆጠርኩ ነው። አንድ ቀን፣ ሁለት፣ ሶስት፣ አራት እያልኩ እየቆጠርኩ ነውና ለዛ ቀን በቅታችሁ እንግዲህ በእግዚአብሔር ፊት ቃል ገብታችሁ አንቺም ላትከጂው እሱም ላይ ከዳሽ፣ እንግዲህ ቃል ገብታችሁ ሩታ ለመጀመሪያ ጊዜ ለአብርሽ ቀለበት የምታደርግበት ፕሮግራም ይሆናል። አብረሽ ደግሞ ለሶስተኛ ጊዜ ለሩታ ቀለበት የሚያደርግበት ይሆናል ና ግን ዋናው ማሰሪያው የህይወታቸው ከፍታ የህይወታቸው መስመር የሚጀምርበት አዲስ ና ልዩ ቀን ነው የሚሆነው ብዬ ነው የማስበው። ና ብዙ ሰዎችም በጉጉት እየጠበቋቸው ይገኛሉ። አንመጣም ያሉ ብዙ ልጆች አሉ። በነገራችን ላይ የግሬስ ፋሚሊዎች አንመጣም፣ አንገኝም፣ ወይኔ ምናምን የሚሉ አሉ። ግን ደግሞ መኑኝ በጣም በዝተው ብዙ ሆነው ተደራጅተው የአብርሽና የሩታ ደጋፊዎች ማለት ነው ትልቅ ፕሮግራም እንዳዘጋጁ እኔ ሰምቻለሁ፣ ኢንፎርሜሽን ደርሶኛል። ከየትም ቦታ ተሰባስበው በጣም ከሩቅ ቦታ ራሱ የመጡ ዱባይ ላይ ያሉ ሰዎች አሉና፣ አብርሽም እንደተናገረው ሰምታችኋል። በቃ የተለያየ ሀገር እንመጣለን ቅርብ ከዱባይ ቅርብ የሆነ ሀገር ካለ መዝናኛ ቦታ ካለው እየሄድን ሁላችሁንም ለማግኘት እንሞክራለን እያለ ይገኛል። እና ያን ነገር እኔ ያልደግፈው፣ ምክንያቱም የወጭ እዳ ነው። ባላችሁበት እንግዲህ በቻል ነው አቅም በቪዲዮም እንከታተላለን ዱባይ ያላችሁ ሰዎች እንግዲህ ተዘጋጅታችሁ በደንብ እንግዲህ አብርሽና ሩታን በደንብ አስደስታችኋቸው፣ ወደ ቤተሰቦቻቸው ደግሞ ተመልሰው ከቤተሰቦቻቸው ጋር ደግሞ የቀረውን ደስታቸውን እንደሚያሳልፉ አንጠራጠርም። የሩታ ደስታ ያስደስተኛል። ያዩ ሊያለቀስሽለት ያ ሁሉ መከራ ያየሽበት፣ ያ ሁሉ የተገፋሽበት፣ ያ ሁሉ የተንቋሸሽበት፣ ያ ሁሉ ዋጋ የከፈልሽበት ፍቅርሽ ከንቱ አልቀረም። በቃ ፍሬውን ሊያፈራ ፍሬው ሊበላ የቀናትቶች ልዩነት የወራቶች ልዩነት ብቻ ይቀራሉ። ና ደስታሽን ያብዛው። ከዚህም በላይ የሚገባች ሴት ነሽ፣ እንቁ ሴት ነሽ። አብርሽን በብዙ ነገር ቀይረሽዋል። ና እንወድሻለን ሩታ፣ ደስታሽን ያብዛው። ጽጌና ዳኒ ደግሞ ልቦናችሁን በቃ ወደ ጥሩ ነገር ይቀይርላችሁ። ሌላ ምንም አልችልም። ወደ ራሳችሁ ተመለሱ። በሰው ደስታ አትግቡ። በሰው ሰላም የሰውን ሰላም አታደፍርሱ። ባጭሩ ይሄ ነው መልእክቴ። እንግዲህ በሰላም አድርሶ በሰላም ይመልሳቸው እያላቸው ኮሜንት ላይ ያስቀምጡልኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ እንግዲህ የደስታ ቀን ነው ደስታ ዜና ነው ይዤላችሁ የመጣሁት አብርሽና ሩታ አንድ ስቴፕ ከፍ እያሉ ነው ስለዚህ ለዚህ ደስታ ደግሞ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ እኔም በሩታና በአብርሽ ስም እጠይቃችኋለሁ ጽጌንና ዳኔንም የምትወዱ ሰዎች አላችሁ በነሱ ስምም እንደዛው ግን ዳኔንና ጽጌን ከምን ጊዜውም በላይ በሰው ትዳር እንዳይገቡ ያለፈውን ስህተታቸውን ድጋሚ እንዳይደግሙት ሌላው ሰው ላይ ቢሆንም ከአብርሽና ሩታ ላይም ቢሆን እንዳይደግሙት። እንግዲህ ጥረት ማድረግ አለብን፣ ሀሳብ መስጠት አለብን እላለሁ። ሰላም ደሩልኝ።